በእውነት እኔ ከዚህ በላይ የምጨምርበት ነገር የለኝም። ግን መቤታችን ያለችውን ቃል መነሻ አድርጌ የሉቃስ ወንጌል ምዕራፍ አንድ ከቁጥር አርባ ዘጠኝ ጀምሮ ያለ አይቬ ወሞ ለትውታን ዋዝገቦሙ በረከቱ ለርቡባን ወፈድኖ ለብዑላን ሙለጎላን ወተወክፎ ለእስራኤል ቁሌው ወተዘከረ ሳህሎ ዘቤሎሙ የአባቶቻችን ለአበዊነ ለአብርሃም ለይስሐቅ ለያይቆብ የተለመነች አብርሃም ይስሐቅ ያይቆብ በስሟ የከበሩባት አብርሃም ይስሐቅ ያይቆብ የተማጸኗት እመቤታችን አይወይዎ ሙለት ውታን ብላ የተናገረች እመቤታችን ናት የተዋረዱትን ከፍ የሚያደርግ የተዋረዱትን የሚያከብር የተዋረዱትን በክብር ቦታ እንዲቀመጡ የሚያደርግ የድንግል ማርያም ልጅ ቸሩ መድኃኒ ዓለም ክብር ምስጋና ለሱ ይሁን አሁን ሁላችን በዚህ ቦታ ስንገኝ እመቤታችንን እንወድሻለን ብለን ነው። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍ እናደርግሻለን። ምክንያቱም መቤታችን የሁላችን እናት ናት። መቤታችን የጽድቅ መብልን የህይወት መጠጥን ወልዳ ሰጣናለች እና ስለዚህ እንወዳታለን። ምንወዳት ደግሞ በችግራችን ስለምትገኝልን፣ በችግራችን ስለምትቆምልን፣ ስለምትሰማን የነገርናትን ሁሉ ጠቅላላ አንተ ኃጢአተኛ ነህ፣ አንተ አልሰማህም፣ አንቺን አልሰማሽም ሳትል በተሰጣት ቃል ኪዳን ልጄ ወዳጅ ብላ ለምና በጎልጎታ እሱም በስምሽ ቤተ ክርስቲያን ያነጸ ስምሽን የጠራ በስምሽ ለተራቡት ያበላ ለተጠሙት ያጠጣ እምርልሻለሁ ብሎ ቃል ኪዳን ስለገባላት እናቱ ስለሆነች እመቤታችን ደግሞ ለማማለድ፣ ወስሉጥ ስምኪ ባበ እግዚአብሔር፣ ስምሽ እመቤቴ ሆይ ለማማለድ ስምሽ የሰለጠነ ነው። እኛን ለማማለድ እመቤታችን ዘወትር ትለምናለች። እግዚአብሔር አምላካችን ደግሞ ዘወትር ይሰማታልና፣ ይህንን ይዘን ነው ማርያም ሆይ እንወድሻለን፣ ከፍከፍ እናደርግሻለን የሕይወት መጠጥን፣ የጽድቅ መጠጥን፣ የሕይወት ምግብን ሰጠሽናልና ብለን እንወዳታለን እመቤታችንን። ስለዚህ በመቤታችን ስም የተሰበሰባችሁ በዚህ እሷ በምትከብርበት ቦታ የተገኛችሁ የእግዚአብሔር ቤተሰቦች እናቶች፣ አባቶች፣ እህቶች፣ ወንድሞች እግዚአብሔር አምላካችን ቢፈቅድ ሁላችንም በዚህ ቦታ እንደተገኘን ነቢየ እግዚአብሔር ዳዊት እንዳለው ወብዙ ሀዘኑ ለልቤ፣ የልቤ ሀዘን ብዙ ነው። እያንዳንዳችን በልባችን ውስጥ ተሸክመን የመጣ ነው፣ ብዙ ቋጠሮ አለ፣ ብዙ እንቆቅልሾች ይዘን ነው የምንመጣው። በዚህ ቦታ ላይ ስንመጣ ማንም ማንን ፈልጎ ሳይሆን በሰው ሰውኛው ሰማይ ዙፋኑ ምድር የእግሩ መረገጫ የሆነ ቸሩ መድሃን ያለምን እምንነግረው አንድ የተለየ ሚሴጅ ልናደርግ በዚህ ቦታ ላይ ተገኝተናል። እግዚአብሔር ደግሞ በላይ በሰማይም በምድርም መሥዋዕቱ በሚሰዋበት፣ ዕጣኑ በሚታጠንበት፣ ቅዱስ ስሙ በሚጠራበት፣ ደሙ በፈሰሰበት በዚህ ቦታ ላይ ይሰማል እና ለዚህ ነው። ነቢይ እግዚአብሔር ዳዊት አሁንም ያለው በአተ ሳልክዎ ለእግዚአብሔር ወኪሃ አስስ ከመህድር ቤቶ ለእግዚአብሔር ለነዋህ መዋይል፣ እግዚአብሔርን አንዲት ነገር እለምነዋለሁ፣ እሷን ምሻለውኝ ብሎ ተናግሯል። ነቢይ እግዚአብሔር ዳዊት የለመነው የሚጠፋ ገንዘብ አይደለም። የሚጠፋ ስጦታ አይደለም። ምራዊ ህይወት አይደለም። አሐተ ሰአልክዎ ለእግዚአብሔር አንዲት ነገር እግዚአብሔርን ለመንሁት። ወኪያሃ አሐሥሥ እሷንም እሻለሁ። የሚፈልገው በትህትና ሆኖ ነው። በንጽህና ሆኖ ነው። በቅድስና ሆኖ ነው። ወኪያሃ አሐሥሥ ከመ አኅድር ቤቶ ለእግዚአብሔር፣ ለነዋህ መዋይል በቤቱ ውስጥ በተቀደሰው ቦታ ምእመናን በሚማጸኑበት ቅዱስ ስጋ በሚፈተትበት፣ ክቡር ደሙ በሚፈስበት በንስሐ ህይወት ውስጥ ሁነው ሸክማቸውን ለማቅለል የመጡ ምዕመናን ስጋውን የሚቀበሉበት፣ ደሙን የሚጠጡበት የከበረ ቦታ ወይከሃስስ እሱንም እፈልጋለሁ፣ ከመህድር ቤቶ በቤቱ ውስጥ ለዘላለም እኖር ዘንድ ብሎ ነቢየ እግዚአብሔር ዳዊት ተናግሯል። በቤቱ ውስጥ መኖር መልካም ነው። ከገባን የማንወጣበት ከኃጢአት የራቅንበት ሰውነታችንን ፍጹም እንደ መላይት አድርገን እግዚአብሔርን የምንለምንበት የምንማፀንበት ቦታ ማለት ነው። ረሃብ የለም መጠማት የለም ጭቅጭቅ የለም መውጣት መውረድ የለም። በዚህ ሰዓት እንደዚህ አደርጋለሁ ብለን የምናስበው ህይወት የለም እና ከመህድር ቤቶ ለእግዚአብሔር ለነዋህ መዋይል በቤቱ ማደር መልካም ነው። ወገኖች በቤቱ መኖር ጥሩ ነው። በዚህ ቦታ ላይ መገኘት ጥሩ ነው። በበረከት ነው የምንትረፈረፈው። ደዌ ስጋ ያለብን ከደውያችን እንፈወሳለን። ሸክም የከበደን ሸክሙን ያቀልልናል። ስለዚህ አምላካችን ክብር ይግባውና በዚህ ቦታ እንድንሰበሰብ ፈቅዶልናል። ወደ ቤቱ ስንመጣ ፈቃድ እግዚአብሔር ሲሆን እንጂ እግዚአብሔር ካልፈቀደ ወደ እግዚአብሔር ቤት መምጣት አንችልም እና ለዚህ ነው እመቤታችን እንወድሻለን የምንላት፣ እመቤታችንን ዘወትር ክብር የምንሰጣት የቁርጥ ቀን ልጆቿ እሷ ስሟ በተጠራበት እንሰበሰባለን። እሱ ደግሞ ልጇ እሷ የበላየ ሰብ እመቤት ናትና እናቴ ሆይ ስምሽን የጠራ ዝክርሽን የዘከረ እውነት ልሻለሁ ምርልሻለሁ። ይሄ እግዚአብሔር ቃል ነው። በላይ የሰብን ብቻ አይደለም እንዲማር ያደረገችው። ቅዱስ ኤፍሬምን ብቻ አይደለም አዝ እግዚኦ መዋግደ ጸጋከ ብላ ብዙ ድርሰት እንዲደርስ ያደረገችው። አባ ሕርያቆስን ብቻ አይደለም ቅድም መምሩ ሲናገረው የነበረውን ሰቆቃወ ድንግል ወይ ማኅሌተ ጽጌ የደረሱላትን ሰኔ ጎልጎታን የደረሱላትን አይደለም። አዘክሪ ድንግል አኮ ለጻድቃን አላ ለኃጥአን፣ ለኃጢአተኞች እንጂ ለጻድቃን አይደለም። እግዚአብሔርም የመጣ መድኃኒት ለሚፈልጉት ለታመሙት ፈውስ እንዲያገኙ ነው የመጣው እንጂ ለጻድቃን አይደለም፣ ለኃጢአተኞች ነው። ወገኖች፣ አሁን እኛ እግዚአብሔር ያያል ብዙ ኃጢአት ሰርተናል። እግዚአብሔር ባወቀ እኛም ባወቅነ፣ ውስጣችን ያውቀዋል። ውሳጣዊ ልቡናችንን ከፍተን እግዚአብሔርን እንለምን። ግድ የለም እግዚአብሔር መሐሪ ነው። እግዚአብሔር ከባት ያበሳ ነው። ሰው አይደለም። እንደኛ ክፉ ሰው ነው። ስለ ሰው በደል ሰው እንዲወድቅ፣ ሰው በጉድጓድ እንዲወድቅ፣ እንዲጠፋ፣ ሰው በሰው እንዲጠላ፣ እንዲተች የሚያደርግ ሰው ነው። ክፉ ሰው ክፉ ነው። ሰው ለሰው መድኃኒት እንደሆነ ሁሉ ሰው ደግሞ ለሰው መጥፎ ነው። ሰይጣን የሚያድር በሰው ላይ ነው። ሰይጣን የሰውን አንደበት አንደበት አድርጎ ጆሮውን ጆሮ አድርጎ እግሩን እጁን እንዲንቀሳቀስ አድርጎ አድብቶ ኃጢአት የሚሰራው ሰይጣን ነው። ስለዚህ እኛ እዚህ የመጣን የእግዚአብሔር ወዳጆች ወንድሞች ከሳይ ሰይጣን ወድቋል፣ ሰይጣን አፍሯል። አሁን እኛ እዚህ በመምጣታችን ያ የሚፈታተነን መጥፎ ነገር ሁሉ ይርቃል። እኛ እንበረታለን እንጸናለን፣ በእግዚአብሔር ቤት ተገኝተናልና። በእግዚአብሔር ቤት የተገኘ ደግሞ አያፍርም፣ ባዶውንም አይሄድም። የጎደለው ሕይወቱ ሞልቶ በበረከት ተትረፍርፎ ወደ ስጋዊ ቤቱ ይመለሳል። በሚሄድበት ሰዓት ሁሉ የእግዚአብሔር በረከት ይከተለዋል። እና ስለዚህ ከምድር ቤቶ ለእግዚአብሔር ለነዋህ መዋይል ማለት እኛ ነቢዩ እግዚአብሔር ዳዊት እንዳለው ወብዙ ሐዘኑ ለልቤ ካልነ፣ የኔ ብቻ አይደለም። የልቤ ሐዘን ብዙ ነው። የልቤ ሐዘን ብዙ ነው። እናንተስ በውስጣችሁ ብዙ ሐዘኖች አሉ ያልተፈቱ፣ እግዚአብሔርን የምትለምኑት ዘወትር በሌሊትም በቀንም። እድሜ ሰጠኸኛል፣ ወደዚህ ምድር መጥቻለሁ። ለምንድን ነው ከሰው የማንሰው? ለምንድን ነው ሰርቼ የማይባረክልኝ? ለምንድን ነው ህይወት የዘወትር ለጸሎት ልቆም እችላለሁኝ ከቆምሁ በኋላ ግን አይምሮዬ ዝሩ ይሆናል። ፈጣሪ እባክን የልዲያን ልብ የከፈት ልዲያ አንድ በትያጥሮን የምትኖር ሐርና ወርቅ እየፈተለች የምትኖር በሐዋርያት ስራ የተጻፈች ናት። ልዲያ እና ሁለቱ ሐዋርያት ወደ አካባቢ ወደ እሷ ሂደው ነበር እና በጣም በሚደነቅ መልኩ አየቻቸው። ከዚያ በኋላ ቃላቸውን የሚያስተምሩትን ቃል ስትሰማ ልቧ ተቃጠለ ይላል። ልቧን ከፍታ ትሰማ ነበረ እና ከዚያ በኋላ እሷ ምንድን ነው ያለች? ጌቶች በእኔ የምታምኑ ከሆነ ወደ ቤት ይግቡልኝ፣ በእኔ የምታምኑ ከሆነ ቃሉን ስለሰማች ልቧ ስለተቃጠለ ቃሉ፣ እና የእግዚአብሔርን ቃል መስማት ልብን ከፍቶ ጥሩ ነው። የልድያን ልቡና የከፈተ ልድያን ልቡናዋን ከፍታ እንድትሰማ ያደረገ የልድያን ልብ የከፈተ የእኛንም ድንጋይ የሆነው ልባችንን ወደ ስጋዊ ልቡና መልሶ መንፈሳዊ ልቡና ያድለን፣ አሜን በሉላችሁ። እግዚአብሔር በበረከቱ ይባርካችሁ። እንግዲህ እመቤታችንን እንወዳለን ብለናል። እመቤታችን እናታችን ናት። እመቤታችንን መውደድ ጥሩ ነው። ቅዱስ ኤፍሬም እመቤቴ ሆይ አላት እና የአንቺን በረከት እንደ ምግብ ተመግቤው እንደ ልብስ ለብሼው ብሎ ተማጸናት። ብዙ ጊዜ ሱባኤ ገብቶ ብዙ ጊዜ የሚገርማችሁ መታደል ነው። ስለምበላው ስለምጠጣው አላለም። ቅዱስ ኤፍሬም ዘወትር ከሰኞ እስከ ሰኞ የምንጸልየውን ጸሎት ውዳሴ ማርያም በሰባት ተከፍሎ የደረሰላት ወይም በእድሜዋ ልክ በስልሳ አራት ዓመቷ እኩል የደረሰላት ነው። ቅዱስ የፍሬው እና እንደ ምግብ ተመግቤው እንደ ልብስ ለብሼው የአንቺ በረከት በስቶልኝ ብሎ ሱባዬ ገብቶም መቤታችንን ይለምናት ነበረ። መቼም እኛ አሁን የምንለምነው ዘኩሉ ለስጋ ወለኩላ ዘነፍስ ነው። ስጋ ካልበላ ነፍስ ብቻውን ሊንቀሳቀስ አይችልም። ስጋ ከደከመ እግዚአብሔርን ማመስገን አይቻልም እና አብዛኛዎቻችን አሁን ለምግበ ስጋ እንለምናለን ጥሩ ነው ጥሩ ነው ግን ምንድን ነው የሚለው እግዚአብሔር አምላካችን የሰማይ ወፎችን ተመልከቱ አይዘሩም አያጭዱ ሞሪቅም ጎተራም የላቸውም ይልና ዝቅ ብሎ አንትሙ ሰ ኅሡ መንግስቶ ወጽድቆ ወውቱ ይቱ የሰከክሙ እናንተስ አስቀድማችሁ ሰው በመጀመሪያ የሚለምነውን ከማቅረቡ በፊት መጀመሪያ መጀመሪያ ማመን አለበት። መጀመሪያ መንግስቱን ጽድቁን መሻት አለበት ከዚያ በኋላ ሁሉም ይጨመርላችኋል ነው ያለን። ስለ ስጋችን ለስጋችን የሚያስፈልገውን ይሰጠናል። ለልብስ ለምግብ፣ ለመጠለያ የሚሆነውን ከምንም በላይ ጤንነታችንን እግዚአብሔር ይጨምርልናል አብዝቶ ስለዚህ መጀመሪያ ግን አስቀድመን ጽድቁን መንግስቱን መፈለግ ማመን አለብን ማለት ነው። እና ይህንን ካደረግነ ነው እንግዲህ ወደ ቤተ እግዚአብሔር መጠን ስንሰበሰብ የተቋጠረው ምስጢር የሆነው ነገር ተፈቶልን በግልጽ መብርሃንን አግንተን ተባርከን፣ በዚህ ጊዜ እንዲሁ እንዲደረስኩኝ እግዚአብሔር ይመስገን ብለን የምናመሰግነው እና ይህንን በእውነት እምነተ ጎደሎ መሆን የለብንም እና ቅዱስ ኤፍሬም ይህንን ስላደረገ እንደ ልብስ ለብሸው ስላለ እንደ ምግብ ተመግቢያው ስላለ አዝ እግዚኦ መዋግደ ጸጋ ከስኪል ድረስ በረከተ ወልዴ ዋቡዎ መንፈስ ቅዱስ ብሎ ብላም መቤታችን በያዘችው መስቀለ ብርሃን ባርካ በይለተ ሰኑይ፣ በይለተ ሰሉስ፣ በይለተ ረቡ፣ በይለተ ሐሙስ፣ በይለተ አርብ፣ በይለተ ቀዳሚት፣ በይለተ እሁድ። እሷን የእመቤታችንን ድርሰት በአግባቡ እንዲደርስ አደረገችው፣ ባረከችው፣ አከበረችው እና በበረከት ተትረፈረፈ። ከዚያ በኋላ በግልጽ ፍጹም እንደ መላእክት ሆኖ መንፈሳዊ ሆኖ ብዙ ድርሰት ደረሰላት ነው እና የቅዱስ የፍሬም ወዳጅ ናት እመቤታችን። ቅዱስ የፍሬምን ድርሰት እንዲደርስ የፈቀደችለት እሷ ናት ዓይነ ህሊናውን የገለጸችለት እሷ ናት። ሥጋዊ ፍላጎቱን ድል አድርጎ በመንፈሳዊ ሕይወት ሆኖ እንደ ልብስ ለብሼው እንደ ምግብ ተመግቤው ብሎ በሱባኤ ውስጥ ሆኖ እመቤታችንን ለመነ። እሷ ደግሞ ከምንም በላይ ለትውልድ ለትውልድ የሚሸጋግር ትውልዱ ጸሎት አድርጎ የሚጽናናበት ሰይጣንን ድል የሚያደርግበትን ድርሰት እንዲደርስ አደረገችው ነው እና እኛም የቅዱስ ኤፍሬም ተከታዮች ነን። የቅዱሳን ወዳጆች ነን። እኛ አራያዎቻችን ምሳሌዎቻችን ቅዱሳን አባቶቻችን ናቸው። እናቶች፣ አባቶች ቤተ ክርስቲያናችን የብዙ ብዙ በረከት ባለቤት ናት። ስለዚህ ሁላችንም አይቬዮ ሙለቱ ታን ብዬ በመነሻ የተናገርሁትን የተዋረዱትን ተስፋ የቆረጡትን የባዘኑትን የሚሰበስብ የተዋረዱትን ከፍ የሚያደርግ እታች ያሉትን በበረከት የሚጎበኝ አምላክ ነውና እመቤታችንም ከዚህ አንጻር ነው። ከዚህ በኋላ ያስተበጽዑኒ ሁሉ ትውልድ እስመ ገብረ ሊተ ኃይለ አብያተ የሚደነቅ ተአምር የሚደነቅ ኃይል አድርጎልኛልና ከዚህ በኋላ ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት ከዚህ የወጣ ትውልድ የለምና ብጽይት ይሉኛል። እኛ ዘወትር እመቤታችንም ብጽይት ቅድስት ድንግል እንላታለን። የስሟ ትርጓሜ እመቤታችን በእኛ ለዘላለም ይመሰገናልና የእመቤታችን በረከት የእመቤታችን ትሩፋት፣ ረድኤት ከሁላችን ጋር ይሁን። የሰማነውን በልቡናችን ያሳድርብን። የታመማችሁትን እመቤታችን። በምረት እጇ ትዳብሳችሁ ጥላ ከለላውና ትጠብቃችሁ። አዎ አሁን ሁላችንም ለጸሎት እንነሳና በአንድነት ሆነን የአንገታቸውን ሀብል ይሄው በፊታችን ለመቤታችን መባ ይዘው መጥተዋል። ሌላው ደግሞ ከዚህ ጋር አንድ ሺህ ብር አብረው ይዘው መጥተዋል። የቤታቸውን መጋረጃ ደግሞ እኔ ለመቤትኝ ይሁንልኝ እመቤታችን ትክበርበት ብለው መጋረጃውንም ይዘው መጥተዋል። እንዲያው ሁላችሁም ይሄንን ላደረገላቸው ይሄን ሁሉ ያደረግኩትኝ እመቤቴን ስጠይቃት ነበረ፣ ግን እኔ ከአይምሮዬ በላይ በእውነት የፈለግኩትን ሁሉን ነገር ስላሟላችልኝ ችግሬን ስለፈታችልኝ እኔን ችግሬን እንደፈታሽ ደግሞ የእናንተንም ችግር ትፍታላችሁና፣ እመቤታችንን አመስግኑልኝ ነው የሚሉ እንግዲህ። እናታችንን ጥሩ ነው፣ እግዚአብሔር ይመስገን። እንደዚህ እመቤታችን በለልታ ተክበር እናንተንም ያቀረባችሁትን ዝማሬ ልልታ ምስጋና ተቀብላ ደግሞ እሳቸውን የሰማች እናንተንም ትስማችሁ። ይሄ ነው ትልቁ እምነት። እኛ እንደ ሌሎቹ በታይታ በምን አይደለም፣ እግዚአብሔር ስራ ይሰራል። እግዚአብሔር አሁንም እየሰራ ነው። ወላዲት አምላክ እመቤታችን እየሰራች ነው። ቅዱሳን አባቶቻችን እየሰሩ ነው። እና እግዚአብሔር ያክብርልን። ሌላው ገብረ ሚካኤል የጽዋ ማህበርተኞች ናቸው። ይህንን ጥላ ገብረ ማርያም ገብረ ማርያም እዚሁ አካባቢ ናቸው። ቤተክርስቲያንን የሚንከባከቡ ናቸው። ገብረ ማርያም ጥላ ሶስት አራት ጥላ አራት ጥላ ነው። ለእመቤታችን ታቦተ ሕጓ የምትከብርበት በቅዳሴ የምትከብርበት አራት ጥላ ይዘው መጠው አስገብተዋል ለእመቤታችን እሳቸውንም አመስግኑልን፣ እልል ብላችሁ እግዚአብሔር ይባርክልን። እንግዲህ ሁላችሁንም በእውነት በዚህ ቦታ ተገኝታችሁ ብዙዎች ናችሁ፣ እግዚአብሔር ይባርክልን። ስለታችሁ የተሰማ መባ የያዛችሁ ለጧፍ ለዕጣን የሚሆን እዚሁ ፊት ለፊት እየመጣችሁ የእመቤታችንን ጋብራ ተአምራት እንናገራለን። እሺ ልጄ ስራጦ ነበረ እና ለእመቤታችን መጦ በዚህ ቦታ ነገራት። ሳቱል ሳታድር ወዲያው ጸሎቱን ሰምታ ልመናውን ሰምታ፣ አሁን ስራ ይዞልኛልና ልጄ፣ እመቤታችንን እልልል ብላችሁ አመስግኑ። ስድስት መቶ ብር ለክብሯ መገለጫ የሚሆን አስገብቻለሁ ነው የሚሉ፣ እልል በሉላቸው ወለተ ኪዳን የምትለው የመስከረም ማርያም መስከረም መጥቼ ስለት ተስዬ ነበረ እና የልቤን ሐሳብ ታውቀዋለች። አሁን ጥላ ለክብሯ መገለጫ የሚሆን ይዤ መጥቻ፣ አለው እመቤታችንን አመስግኑልኝ ብላለች። እመቤታችን አመስግኑላት። እግዚአብሔር ይባርክልን። እግዚአብሔር ከሁላችን ጋር ይሁን።